በታሪክ ማህደር ውስጥ ስማቸው በኩራት፣ በጀግንነት፣ በክብር የሚነሱ እጅግ ጥቂት ሰዎች አሉ። ከነዚህ ሰዎች ውስጥ አንደኛው ይህ የዛሬው ባለታሪካችን ነው። አብዛኛዎቹ ምዕራባውያን ስሙን ወንጀለኛ እያሉ በሰፊው ያብጠለጥሉታል። የሀገሩ ሰዎችና እነሱንና ሙስሊሞችን የሚወዱት ደግሞ ጀግና ወንድ አንደኛ እያሉ በሰፊው ያወዳድሱታል። ይህ የአንድ ሰው ታሪክ ነው። የአንድ ሀገሩን ከድህነት ማት ከፍ ወዳለ ብልጽግና ያደረሰ የአንድ ሀገሩን ከሌሎች ሀገራት የሚደርስባትን ቱቻና ቡቲ መመከት እንድትችል ያደረገ የሀገሩን እጣፈንታ ብቻውን የቀየረ ይህ ሰው አብዱልቃድር አብዱል ገፋር ኻን ይባላል። የፓኪስታን የኒውክሊየር ቦምብ አባት። ዛሬ በዚህ ፕሮግራማችን ስለ አብዱል ቃዲር አብዱል ገፋር ኻን የፓኪስታን የኒኩሌር ቦምብ አባት በሰፊው እንጨዋወታለን። ስለዚህ ሰውዬ የልጅነት ጊዜና አጠቃላይ የሕይወቱ ገጽታ እንዲሁም በኒኩሌር ቦምብ ላይ ስላመጣቸው አዳዲስ በተራዎቹ፣ በሙስሊሙ ዓለም ስላሳደረው ከፍተኛ ተጽዕኖ እንነጋገራለን። ስለዚህ ለተወሰኑ ደቂቃዎች ከኔ ጋር ወደ ኢስላማባድ ፓኪስታን ፕሮግራም ከመጀመሩ በፊት ግን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ አብሮነታችሁን እንድትገልጹልኝ እፈልጋለሁ። ቀጥታ ወደ ፕሮግራም። አብዱል ቃዲር ኻን የተወለዱት እንደ ኤሮፓያን አቆጣጠር ኤፕሪል 1 ቀን 1936 በቦፖል ብሪቲሽ ህንድ ውስጥ ነበር። የተወለዱት ከምሁራዊና ጥብቅ ከሆኑ ኢስላማዊ ቤተሰቦች ሲሆን የቤተሰባቸው የትምህርት የሃይማኖት ቅርሶች በወጣትነታቸው ላይ ጥልቅ ተጽዕኖ አሳድረዋል። አባታቸው አብዱልገፋር ኻን ታዋቂ የትምህርት ባለሙያና በቦፖል በርካታ ትምህርት ቤቶች ርዕሰ መምህር የነበሩ፣ እናታቸው ደግሞ ከቤት ሆነው ለልጆቻቸው ጥብቅ የሆነ የሃይማኖትና የሥነ ምግባር ትምህርት የሰጡ ምሁር ናቸው። ታዲያ ይህ ልጅ የተወለደው ሰባት ልጆች ካሉት ቤተሰብ ስድስተኛ ሆኖ ነው። ይህ ሰዓት አባትና እናትየው ቤት የዋሉበት ጊዜ ስለነበር ከፍተኛ የሆነ የልጅ አስተዳደግ ስርዓቱን የሚከወንበት ልጅ ሆኖ አደገ። ይህ ልጅ በአባቱ በኩል በትምህርቱ ጠንካራ ፈታንና ብልህ ጎበዝ እንዲሆን የሚያስችል እገዛ ሲደረግለት፣ እናትየዋ ደግሞ በሰላቱ የማይደራደር ለአላ የገባ ጥንቁቅ ሙስሊም አድርጋ ልታሳድገው ይችላለች። ይህ በምሁርነትና በመንፈሳዊነት የተሞላ ልጅነት ለኻን የወደፊት ህይወት ጠንካራ መሰረት ትሎላቸዋል። ገና ከልጅነታቸው ጀምሮ የማወቅ ጉጉትና የላቀ የትምህርት ፍላጎት ይታይባቸው ነበር። በኋላ ላይ በ1947 ብሪቲሽ ህንድን ለካ ወጣች። ህንድም ለካ ስትወጣ ይህ ሁኔታ ሀገሪቱ ላይ የመከፈል የመገንጠል አደጋ አስፈጠረ። በዚህም የተነሳ ፓኪስታንና ህንድ ተብለው ሁለት መንግስታት ተፈጠሩ። ፓኪስታን ሁለት ግዛቶቿን ይዛ ምስራቃዊና ምዕራባዊ የሚባሉ ግዛቶቿን ይዛ ተገነጠለች። በ1952 የ16 ዓመት ወጣት አብዱልቃዲር ኻን ከቤተሰባቸው ጋር ከህንድ ወደ አዲስቷ ፓኪስታን ለመሰደድ ተገደዱ። ይህ ፍልሰት ከባድ የስሜትና የቁሳቁስ ፈተና ነበረው። በተለይም በጊዜው በሂንዶች ይደርስባቸው የነበረው ጭቆና ለዚህ መሰደድ ዋና መነሻ ሐሳብ ነበር። በሰዓቱ በከተማቸው 69 በመቶ ሂንዶች ሲሆኑ 29 በመቶዎቹ ብቻ ሙስሊሞች ነበሩ። በዚህ የተነሳም በብዙሃኑ ጭቆናና እረፍት የለሽ ድካም፣ ብዝበዛ ይከሰትባቸው ነበር። ቤታቸውን ትምህርታቸውንና የሚወዷቸውን ትተው በአዲስ ሀገር ውስጥ ከባድ ሕይወት ለመጀመር ተገደዱ። ይህ የስደቱ ውጣ ውረድ በወጣቱ ኻን ሕይወት ላይ ጥልቅ ተጽዕኖ አሳድሯል። አዲሲቷ ሀገራቸው ደካማና ደህንነቷ ያልተጠበቀ ነበረች። በሁሉም ዘርፍ የላቀ ብቃት ትሻ ነበረ። በውስጡም ፓኪስታንን ጠንካራና ራሷን የቻለች ሀገር የማድረግ ህልም ማብቀል ጀመረ። ይህ ህልም ከጊዜ በኋላ የሕይወታቸው ዋነኛ ዓላማ ሆነ። አብዱል ቃድር ግን ከልጅነቱ የብረታብረት የሳይንስ፣ የፊዚክስ ፍቅር ስለነበረው ወደ ፓኪስታን ሲገባ የመጀመሪያ እርምጃ የሆነው የመሰናዶ ትምህርቱን ማስከተል ነበር። ስለዚህ የመሰናዶ ትምህርቱን በፓኪስታን ጀመረ። ትምህርታቸውን በዲጄ ሳይንስ ኮሌጅ ካራቺ ጀመሩና በ1956 ከካራቺ ዩኒቨርሲቲ የፊዚክስ ትምህርታቸውን አጠናቀቁ። ብዙም ሳይቆዩ ለከፍተኛ ትምህርት ወደ ምዕራቡ ዓለም አቀኑ። የኒኩሌር ፊዚክስ ዘርፍ የወደፊቱ ተስፋ እንደሆነ በማመን ወደ በርሊን ቴክኒካል ዩኒቨርሲቲ ገቡ። በኋላም ወደ ዴልፍት የቴክኖሎጂ ዩኒቨርሲቲ ኔዘርላንድስ ተዛወሩ። እንደ አውሮፓውያን አቆጣጠር በ1967 ከዴልፍት ሜታሉርጂካል ምህንድስና ዲግሪያቸውን አገኙ። ከዚያም በ1972 ከቤልጅየም ዩኒቨርሲቲ ኦፍ ሉቨን በሜታሉርጂካል ምህንድስና የዶክትሬት ድግሪያቸውን አጠናቀቁ። ትኩረታቸው በዩራኒየም ማበልጸጊያ ዩራኒየም ኢንሪክመንት ላይ ነበረም፣ በተለይም በጋዝ ሴንቲፍሩጂ ቴክኖሎጂ ላይ። ይህ ቴክኖሎጂ ዩራኒየም ወደ ኒኩሌር ጦር መሳሪያ ለመቀየር የሚያስችል ወሳኝ አካል ሲሆን፣ ዶክተር ኻን በዚህ ዘርፍ የአውሮፓዎችን የላቀ እውቀትና ልምድ አከማቹ። በአውሮፓ ለቆዩባቸው ዓመታት ከፍተኛ ደረጃ ያላቸው ሳይንሳዊ ግንኙነቶችን ፈጥረው የአልማዝ ያህል ውድ የሆነ እውቀት ሰብስበዋል። እንደ አጋጣሚ ሆኖ በ1971 ዓመተ ልደት ፓኪስታንና ህንድ የቶፈ ጦርነት ጀመሩ። በጦርነቱ ላይ ፓኪስታን በጣም አዋራጅ የሆነ ሽንፈት ደረሰባት። ይህ ከባድ ዋጋ ያስከፍለ ነበር። ፓኪስታናውያን በስነ ልቦና ከፍተኛ መዳከም ውስጥ ገቡ። የራሳቸው ምስራቃዊት አካን የነበረችው ግዛታቸው ትልቋ ባንግላዴሽ ራሷን የቻለች ሀገር ሆነች። በዚህ የተነሳ ፓኪስታን እጅጉ ተዳከመች። ይህ አልበቃ ብሎ በ1974 ህንድ የቡድሃ ፈገግታ የተሰኘ የኒኩሌር መሳሪያ ሙከራ አደረገች። በዚህ ጊዜ ፓኪስታናውያን ከፍተኛ ፍርሃት ውስጣቸው አደረ። ይቺ ከባዱ ጠላታቸው ህንድ በማንኛውም ሰዓት በዚህ መሳሪያ ልታጠፋቸው ትችላለች። ስለዚህ ይህ የማያዳግም ጥንቃቄ የሚፈልግ እርምጃ የሚያስፈልገው ጉዳይ መሆኑን የሀገሪቱ ፕሬዝደንት ዙርፊካር አሊ ቡቶ ተረዱ። በመግለጫቸው ላይ ምን በላው ብናጣም ቅጠል እየበላ ያገኘነውን እየጠጠ የኒውክሌር መሳሪያ እንታጠቃለን ብለው በሰፊው አዋጅ ተናገሩ። ታዲያ ይሄ ነገር አብዱልቃዲር ኻንንም የሚቀሰቅስ ጉዳይ ነበር። ኻን በወቅቱ በኔዘርላንድስ በሚገኘው ዩሬንኮ በተባለ የዩራኒየም ማበልጸጊያ ተቋም ውስጥ ይሰሩ ነበር። ዩሬንኮ ለኒኩሌር ኃይል ማመንጫነት የሚያስፈልገውን ዩራኒየም 235 ማበልጸጊያ ቴክኖሎጂን የሚያዳብር ኩባንያ ነበር። ኻን በዚህ ተቋም ውስጥ በከፍተኛ የደህንነት ደረጃ ላይ ባለው ጋዝ ሴንት ሪፉጂ ቴክኖሎጂ ላይ ሰፊ እውቀትና ልምድ አግኝተው ነበር። የህንድ የኒኩሌር ሙከራ ዜና እንደደረሳቸው ለቡቶ ደብዳቤ ጻፉ። ኻን በደብዳቤያቸው የዩራኒየም ማበልጸጊያ ሂደት ውስብስብነት፣ የጋዝ ሴንት ሪፉጂ ቴክኖሎጂ እንዴት እንደሚሰራና፣ ይህንን ቴክኖሎጂ ወደ ፓኪስታን እንዴት ማምጣት እንደሚቻል በዝርዝር አስቀመጡ። ኻን ፓኪስታን የራሷን የኒኩሌር አቅም እንድትገነባ ለመርዳት ያላቸውን ቁርጠኝነትም ገልጸው ነበር። ቡቶ በኻን እውቀትና ቁርጠኝነት በጣም ተደነቁ። ወዲያውኑም ኻንን ወደ ፓኪስታን እንዲመለሱ ጋበዙ። በታሳስ 1974 ኻን ወደ ፓኪስታን ተመለሱ። በእውቀታቸውና በልምዳቸው ሀገራቸውን ለማገልገል ቆርጠው፣ ይህ በታሪክ ውስጥ የጀግናው ወደ መድረክ የመምጣት እጽበት ነበረ። ወደ ፓኪስታን እንደተመለሱ ዶክተር ኻን በፓኪስታን የአቶሚክ ኢነርጂ ኮሚሽን እንዲሰሩ ተመደቡ። ይሁን እንጂ በዚህ ኮሚሽን ውስጥ ያለው ቢሮክራሲያዊ አሰራርና የፕሮጀክቱ ቀስ በቀስ መጓተት አላስደሰታቸውም። ኻን ፈጣን ውጤቶችን ይፈልጉ ነበር። የራሳቸውን ገለልተኛ የዩራኒየም ማበልጸጊያ ፕሮጀክት የመመስረት ሐሳብ አቀረቡ። ቡቶ ይህንን ሐሳብ ተቀብለው የኢንጂነሪንግ ምርምር ላብራቶሪዎች ኢአርኤል የተሰኘ አዲስ ድርጅት በ1976 እንዲቋቋም አደረጉ። ይህ ድርጅት የሚመራው በዶክተር ኻን ነበር። በኋላም ይህ ተቋም በኻን አበርክቶ ምክንያት ኻን የምርምር ላብራቶሪ ኬ አር ኤል ተብሎ ተሰይሟል። የካሁታ ፕሮጀክት እጅግ ምስጢራዊ ነበር። ቦታው ራሱ በከፍተኛ የደህንነት ደረጃ ተከቦ ነበር። በካሁታ ያሉ ሰራተኞች ከውጭው ዓለም ጋር ያላቸው ግንኙነት እየተገደበ ነበር። ዶክተር ኻን በአውሮፓ ውስጥ ከነበራቸው ግንኙነት በመጠቀም ለዩራኒየም ማበልጸጊያ የሚያስፈልጉ ቁሳቁሶችን እና ቴክኖሎጂዎችን በድብቅ ማግኘት ጀመሩ። አብዱልቃድር ኻን ጓደኞቻቸውን ሰብስበው ሌት ተቀን በዚህ ማዕከል ውስጥ ምርምራቸውን ማድረግ ጀመሩ። የመጀመሪያው ስራ ለዚህ ፕሮግራም የሚያስፈልጉ ንብረቶችን፣ እቃዎችን ከተለያዩ ሀገራት ማምጣት ነበር። ይህ ቀላል ነገር እንዳይመስላችሁ ይሄ በዓለም አቀፍ ደረጃ የተከለከለ ጉዳይ ስለሆነ በጣም አደገኛ የሆነን መንገድ መከተል ነበረባቸው፣ ወይንም ደግሞ ሸዋጅና ሒላ የተሞላበት ጉዳይ መካተት ነበረበት። ስለዚህ ከበፊቱ አብዱልቃድር ኻን በአውሮፓ በነበሩበት ሰዓት ያፈሯቸውን ጓደኞች መሰረት በማድረግ የተለያዩ ለዩራኒየም ማበልጸግ የሚጠቅሙ ዕቃዎችን ከኔዘርላንድስ፣ ከጀርመን፣ ከጃፓን እና ከሌሎች ሀገሮች እየገዙ ወደ ሀገር ማስገባት ጀመሩ። በዚህ ጊዜ ይህ እንቅስቃሴ ሲአይኤን እና ሞሳድን ረፍት ስላልሰጠው አብዱል ቃድር ኻን ላይ ከፍተኛ ቁጥጥር ወይንም ከፍተኛ ክትትል ያደርግ ነበር። ነገር ግን ሰውየው እጅግ በጣም ብልጭ ስለነበር በተለያየ መንገድ የሚያመጣው ነገር መከላከል ሳይችሉ ቀሩ። የኒኩሌር ማብላላት ሰውን መስካት የሚችሉበት አቅም ላይ በ1980ዎች ውስጥ አካበት። በዶክተር ኻን መሪነት ኬ አር ኤል በሚያስደንቅ ፍጥነት አደገ። ሳይንቲስቶችና መሐንዲሶች ሌት ተቀን ይሠሩ ነበር። ኻን የምዕራባውያንን ቴክኖሎጂ በመቅዳት ብቻ ሳይሆን የራሳቸውን ፈጠራዎች በማከልም የፓኪስታንን ኒኩሌር ፕሮግራም አጠናክረዋል። በበለጸጉ ሀገራት 20 ዓመታት የሚፈጀው የኒኩሌር ማበልፀግ ሂደት በሚያስደንቅ ሁኔታ በኻን ጥረት ወደ ስድስት ዓመት ብቻ አጠረ። ይህ ተአምርና አሁንም ድረስ ያልተፈታ እንቆቅልሽ ነው። በዓለም ታሪክ ኒኩሌርን በዚህ ፍጥነት የታጠቀ አንድም ሀገር የለም ከፓኪስታን በስተቀር። ይህ በእንዲ እንዳለ በዓለም አቀፍ ደረጃ ፓኪስታን ኒኩሌር ትታጠቅ ነው፣ ፓኪስታን ኒኩሌር ታጥቃለች እያለ በሚወራበት የ1990ዎቹ ዓመታት ውስጥ 98 ሲደርስ ህንድ ለሁለተኛ ጊዜ የኒኩሌር ሙከራ ያደረገች፣ የዚህን ጊዜ ፓኪስታን የግድ ምላሽ መስጠት ነበረባት። ስለዚህ አብዱል ቀዲር ኻንና ባለደረቦቹ ከፍተኛ ጥረት አድርገው አምስት የኒኩሌር ከንቡላዎችን ሰርተው አጠናቀቁ። እናም ህንድ ሙከራ ባደረገች በአስራ አምስት ቀን ውስጥ አምስት የኒኩሌር ሙከራዎችን ፓኪስታን አደረገች። ይሄ ለመላው ዓለም ሰርፕራይዝ ነበር። ይሄ አልበቃትም፣ ፓኪስታን አምስት የኒኩሌር ሙከራዎችን ባደረገች በሁለተኛው ቀን ስድስተኛውን አብላልታ ስድስተኛ ሙከራ አደረገች። ይሄ ከባድ ነበር። የአብዱልቃድር ኻን ይህ ተግባር በመላው ፓኪስታናዊ ዘንድ ትልቅ ክብረ ሞገስ አስገኘለት። የፓኪስታን የኒኩሌር ቦምብ አባት፣ ብሔራዊ ጀግና፣ የሀገሪቱ ከፍተኛ በጎ አድራጊ ተብሎ ተመሸነሸ። መላው ከተማው በፎቶ ተጥለቀለቀ። በየሀገራቱ በየከተማው ሰላማዊ ሰልፎች ተደርገው እሱን የሚያከብር እሱን የሚያመሰግን ታላቅ ድጋፍ ተደረገለት። ሀገሩ ሁሉ በብሔራዊ ጀግናነት ተከበለው። የሀገሪቱን ከባባድ ኒሻኖች፣ የመጨረሻ ደረጃ ብሔራዊ የሲቪልም የወትድርና ኒሻኖች፣ ኒሻን ኢንቲያዝ እና ሂላል ኢንቲያዝ የሚባሉ ሁለት የሀገሪቱን ከባባድ ኒሻኖች ተሸለመ። 19 የተለያዩ ድርጅቶች በሀገሪቱ ላይ ከፍተኛ የሆነ ሽልማት አበረከቱለት። አብዱልቃዲር ኻን በመላው ፓኪስታን ብቻ ሳይሆን በመላው ዓለም የእስልምና ታሪክ ውስጥ ትልቅ ፈጠረ። እናም መላው የዓለም ሙስሊም በከባድ ሁኔታ አከበር ለምን አትሉ? ይህቺ ፓኪስታን የተባለች ሀገር በዓለም ውስጥ ካሉ ሙስሊም ሀገሮች ብቸኛዋና የመጀመሪያዋ ኒኩሌር ታጣቂ ሀገር ስለሆነች ነው። የሙከራዎቹ ስኬት ፓኪስታንን በይፋ የኒኩሌር ኃይል ያደረጋት ሲሆን በዶክተር ኻን የሚመራው ኬአርኤል ቡድን በዚህ ስኬት ውስጥ ትልቁ ድርሻ ነበረው። ዶክተር ኻን የዚህ ታሪካዊ ክስተት ግንባር ቀደም አርክቴክት በመሆናቸው በአገሪቱ ታሪክ ውስጥ ያላቸው ቦታ የማይናወጥ ሆነ። ይህ አቅም ፓኪስታንን በክልል ውስጥ ያለች ባለ ኒውክሌር ኃይል እንድትሆን አደረጋት። ይህም ከሕንድ ጋር ባላት ግጭት ሚዛን እንድትደፋ አስቻላት። የፓኪስታን ሕዝብ ዲፋ ኤ ፓኪስታን የፓኪስታን መከላከያ በማለት በኩራት ይጠራው የነበረው የኒኩሌር ፕሮግራም ሲደግፍ ቆይቷል። ይህ ድል ለፓኪስታን ህዝብ የብሔራዊ ኩራት ምልክት ሆነ። የዶክተር አብዱልቃድር ኻን ተጽዕኖ ከፓኪስታን ድንበሮች አልፎ የሙስሊሙን ዓለም በሰፊው አነቃቅቷል። ፓኪስታን በዓለም ላይ ብቸኛዋ ሙስሊም ኒኩሌር ኃይል መሆኗ ለበርካታ ሙስሊም ሀገራት የኩራትና የመነሳሳት ምንጭ ሆናለች። ይህ ስኬት ሙስሊሞች በዘመናዊ ሳይንስ ቴክኖሎጂ መስክ መቻል እንደሚችሉ ያሳየ ተጨባጭ ማስረጃ ሆኖ ታይቷል። ለብዙ የሙስሊም ሀገራት የፓኪስታን ኒኩሌር አቅም የምዕራባውያንን የበላይነት የሚገዳደርና ለሙስሊሙ ዓለም ክብርን የሚያጎናጽፍ ምልክት ነበር። ዶክተር ኻን ለዓመታት ሲታይ የነበረውን የቴክኖሎጂ ክፍተት ለመሙላት የቻለ ሰው ተደርጎ ይታያል። የእርሳቸው ድፍረትና ቁርጠኝነት ሙስሊም ሳይንቲስቶችና መሐንዲሶች በየራሳቸው ሀገር ተነሳሽነት እንዲኖራቸው አስችሏል። ኻን በሙስሊም ዓለም ውስጥ የሳይንስና የቴክኖሎጂ አስፈላጊነት ለማጉላት ትልቅ ሚና ተጫውተዋል። በንግግሮቻቸው፣ በጽሑፎቻቸው ሙስሊሞች ያለፉትን የሳይንስ ወርቃማ ዘመናቸውን እንዲያስታውሱና ለዘመናዊ ዕውቀት እንዲጥሩ ጥሪ ያቀርቡ ነበር። የእርሳቸው ስኬት ሙስሊም ወጣቶች ወደ ሳይንስና ምህንድስና ዘርፎች እንዲገቡ አነሳስቷል። ዶክተር ኻን የሙስሊሙ ዓለም ያለውን ኋላ ቀርነት በመገንዘብ የትምህርት የምርምርና የራስ መቻል አስፈላጊነትን አጽንዖት ሰጥተዋል። የእርሳቸው አስተዋጽኦ ለሙስሊሙ ዓለም ራስን የመከላከል አቅም ከመስጠቱ በላይ በመንፈሳዊም ሆነ በአእምሯዊ መልኩ የመነቃቃት ምልክት ሆኖ ታይቷል። ፓኪስታን የኒኩሌር ኃይል መሆኗ ሌሎች ሙስሊም ሀገራት የራሳቸውን የመከላከያ አቅም ለማጠናከር እንዲያስቡ አነሳስቷቸዋል። ምንም እንኳን በፖለቲካዊ መልኩ አንዳንድ የሙስሊም ሀገራት ከፓኪስታን ጋር የተለያየ አቋም ቢኖራቸውም የዶክተር ኻንን ስኬት እንደ የጋራ ሙስሊም ስኬት የሚመለከቱ ብዙዎች ነበሩ። ይህ ደግሞ በሙስሊሙ ዓለም ዘንድ የተወሰነ አንድነት ስሜትና የጋራ ዕድል ግንዛቤ እንዲፈጠር አድርጓል። ከዚ በኋላ አሜሪካ ፓኪስታን የኒኩሌር ጦር መሳሪያ መታጠቋን እንዳወቀች የማዕቀብ ናዳ ወረደችባት። ፓኪስታንን በኢኮኖሚ ማሽመድመድ የአሜሪካን ዓላማ ነበር። ሌሎቹን የአውሮፓ ሀገሮች ሁሉ አስነሳችባት። የኢኮኖሚ ገደቦች፣ የኢኮኖሚ ማዕቀብ በከፍተኛ ሁኔታ ፓኪስታን ላይ ተታለ። የዚህ ጊዜ የፓኪስታን መንግስት ከፍተኛ የሆነ ጭንቀት ውስጥ ገባ። በመሀል ደግሞ CIA ይህ የፓኪስታን የኢራኒያን ማበልጸጊያ ድርጅት ከተለያዩ ሀገራት ጋር ግንኙነት እያደረገ መሆኑን ደረሰበት። ለሊቢያ፣ ለሰሜን ኮሪያ፣ ለኢራን እና መሰል አብዛኛዎቹ ሙስሊም ሀገሮች ናቸው። መሰል ሀገሮች የዩራኒየምን ቀመር እየሰጡ ነው፣ እቃዎቹን እየሸጡ ነው የሚል መረጃ ደረሰው። ከፍተኛ ክትትል ሲያደርግ ሜዲትራኒያን ላይ ወደ ሊቢያ ሙአመር ጋዳፊ የዛን ነበር ወደ ሊቢያ እየሄደ የነበረ መርከብ ተገኘና በመረጃ ተረጋገጠባቸው። በዚህ ጊዜ አሜሪካና አውሮፓዎቹ ይበልጥ እነዚህን ማዕቀቦች አበረቱባቸው። ያኔ አብዱልቃዲር ለሀገራቸው ሌላ ውለታ እንዲውሉ ተጠየቁ። ይሄ ጉዳይ ግለሰባዊ እንጂ ሀገራዊ እንዳልሆነ በይፋ ተናገር የሚል ነበር። ምክንያቱም ሀገሪቱ እጅግ ከወርጭ ታስራለች በኢኮኖሚ ማዕቀብ። ስለዚህ አብዱልቃዲር ይሄ ጉዳይ እኔ ብቻ ያደረግኩት ነው ሀገሬ የለችበትም ብለው አምነው ወንጀለኝነታቸውን መቀበል ነበረባቸው። ስለዚህ ይህንን ጥያቄ ተከትለው አብዱልቃዲር ኻን በሀገሪቱ ብሔራዊ ቴሌቪዥን ቀርበው ይህ የዩራኒየም ከመር ሽያጭ የዩራኒየም ክንቡላ ሽያጭ በእኔ በአብዱልቃዲር ኻን ብቸኛ ፍላጎትና ገንዘብ ለማካበት የተደረገ ነው። ሀገራችን ፓኪስታን ጉዳዩ ላይ የለችበትም፣ የመንግስት ትእዛዝም አይደለም። ስለዚህ መታየ ካለብኝ የምትጠየቀው ለእንጂ ሀገር አይደለችም ብለው በይፋምን ኻን በቴሌቪዥን ቀርበው በመሳሪያው ዝውውር ላይ ሀገራቸው እጇ እንደሌለበትና ሙሉ በሙሉ ለግል ጥቅማቸው ሲሉ መረጃዎቹን ለሀገራቱ እንደሸጡ ተናገሩ። ይህ ለዓለም ሰርፕራይዝ ነበር። በዚህም የአሜሪካ መንግስት ኻን ተላልፈው እንዲሰጡት ጥያቄ አቀረበ። የፓኪስታን መንግስት ግን የራሳችንን ወንጀለኛ ራሳችንን የምንቀጣው ብሎ ጥያቄውን ውድቅ አደረገ። እናም የፓኪስታን ከፍተኛ ፍርድ ቤት ከቴክኖሎጂ ማዕከሉ ሹመት ኻንን አንስቶ የቁም እስር ፈረደባቸው። በዚህም ፓኪስታን ላይ ተጥለው የነበሩት ማዕቀቦች እንዳለ ተነሱላት። ኻን በእውቀታቸው ብቻ ሳይሆን ሀገራቸውን በክብራቸው ጭምር አገለገሉ። ከአራት የቁም እስር ዓመታት በኋላ ከፍተኛ ፍርድ ቤት በመንግሥት ለውጥ ምክንያት በነፃ ለቀቃቸው። ከመፈታታቸው ጥቂት ቀደም ብሎ እንዲህ ብለው ነበር። ምዕራባውያን ስለ እኔ የሚያስቡት ነገር አይጨንቀኝም። እኔ ሀገር ወዳድ ፓኪስታናዊ ነኝ እና ሀገሬ ሉዓላዊነቷን ሕልውናዋን እና ደህንነቷን የሚያረጋግጥ የኒውክሌር ኃይል እንድታገኝ በመርዳቴ እኮራለሁ። ኻንም በድጋሜ ወጥተው በማስረጃ ተደግፈው ለሚወዳቸው ሕዝባቸው የመሳሪያ ዝውውሩን በመንግሥት ትዕዛዝ እንደሠሩትና ቀድሞውን እኔነኝ ያሉት ሀገራቸውን ለመታደግ መሆኑን ተናገሩ። ዶክተር ኻን እንደ ኤሮፓያን አቆጣጠር ጥቅምት 10 ቀን 2021 በ85 ዓመታቸው በኮሮና ቫይረስ ውስብስብ ችግሮች ምክንያት ከዚህ ዓለም በሞት ተለዩ። ሞታቸው በፓኪስታን ብሔራዊ ሐዘን ያስከተለ ሲሆን፣ ሚሊዮን ፓኪስታናውያን ቀብራቸውን ታድመዋል። ፓኪስታን ባንዲራዋን ዝቅ አድርጋ ለታላቁ ልጇ ሐዘኗን ገልጻለች። የሀገሪቱ መሪዎች የሕዝብ ተወካዮች ለቀብራቸው ተገኝተው ለቤተሰቦቻቸው መጽናናትን ገልጸዋል። አብዱልቃድር ኻን ሀገራቸው የኒኩሌር ኃይል ባለቤት እንድትሆን በማድረግ ለሀገሪቱ ስትራቴጂካዊ ደህንነት ትልቅ አስተዋጽኦ አበርክተዋል። በብዙ ፓኪስታናዊን ዘንድ እንደ ብሔራዊ ጀግና ሀገራቸውን ካደጋ እንደጠበቁና ለሙስሊሙ ዓለም የጥንካሬ ምልክት ተደርገው ይታያሉ። የዶክተር ኻን አሻራ በታሪክ መዝገብ ላይ በወርቃማ ቀለም የተቀረጹ የፓኪስታንን የኒኩሌር ቦምብ ከመፍጠራቸው ባለፈ የማምረቻውን ሂደት በአስገራሚ ፍጥነት በማሳጠራቸው ጭምር ስማቸው ይነሳል። ሌሎች አገራት የኒውክሌር መሳሪያ ለማምረት ሁለት አስርት ዓመታትን ሲታገሉ እርሳቸው የጊዜን ሰዓት ወደኋላ በማሽከርከር ይህን ግዙፍ ሥራ በአንድ አራተኛው ብቻ ፈጸሙት። ይህ ብልሃትና ፍጥነት ዓለምን በድንጋጤ ያፈዘዘ ሲሆን በተለይም የምዕራባውያን ኃይሎች የፓኪስታን የኒኩሌር ምኞት ገና በጨቅላነቱ ላይ እንደሆነ ያስቡ ነበር። ነገር ግን ኻን እንደ የማይገታ ማዕበል ብቅ ብለው የፓኪስታንን የኒኩሌር ጡንቻ ለዓለም አሳየ። ይህ ታላቅ ስኬት ፓኪስታን ከጎረቤቷና ቀደምት የኒኩሌር ኃይል ባለቤት ከሆነችው ህንድ ጋር ባላት ግጭት ውስጥ የማይናወጥ ምሰሶ ሆኖ አገልግሏል። ህንድ በ1974 የኒኩሌር ሙከራዋን ባደረገች ወቅት ፓኪስታን ራቁቷን የቆመች መስላ ትታይ ነበር። የዶክተር ኻን ሳይንሳዊ ብቃት ግን ፓኪስታንን ያልተጠበቀ ጥንካሬ በማጎናጸፍ ወታደራዊና